ነው የብሔረሰቡ መጠሪያ ስያሜን ያገኘው ከአረብኛ ቋንቋ ነው። ትርጓሜው ስጦታ ማለት እንደሆነ መረጃዎች ያስረዳሉ። አድያ ኢትዮጵያ በየደረጃው መሪ ምእንዲና ይባላል። ብሊደንት ሪስቱ ኦልዲና፣ የጎጥ መሪ ሱሎ ነገድ ሱኡሊዲና፣ የነገድ መሪ ጊቾ ጎማ ጊችዳና፣ የነገድ መሪ ጊራ ብሔረሰብ ግልዲና፣ የብሔረሰቡ መሪ የሀዲያ ባህላዊ አስተዳዳሪዎች አመራረጥ መመዘኛው ግላዊ ብቃት። ዲያ ኢትዮጵያና ያ በኢትዮጵያ የሚገኙ ብሔረሰቦች አንዱ ሲሆን የራሱ የሆነ ቋንቋ፣ ባህል፣ ታሪክ፣ ስነ ጥበብ ወግና የኑሮ ዘይቤ ያለው ህዝብ ነው። የሀዲያ ዋና ከተማ ዋቸሞ ተብላ ስትጠራ እቺ ከተማ በደርግ ዘመነ መንግስት በሸዋ ክፍለ ሀገር የሀዲያና ከንባታ አውራጃ ዋና ከተማ ነበረች። የዋቸሞ ከተማን የአማርኛ ቋንቋ ተናጋሪዎች በአብዛኛው ሆሳዕና ብለው ይጠሯታል። ሆሳና የሚል ስያሜ ያገኘችው አውራጃዋን ይገዙ በነበሩት በራስ አባተ በ ያለው ዘመን ሲሆን ራስ አባተ ወደ ስፍራው ሲደርሱ እለቱ የሆሳና በዓል በሚከበርበት ሳምንት በመሆኑ ነው ሁሳና ብለው የሰየሙት። ከዚያ በፊት ሶስት ስሞች ነበሯት፣ ዋቸሞ፣ ሴሽ ዱናና ሀገተት ባል ነበር። በተቻለ መጠን ታሪክን ሳናዛባ እንጽፍ ይቻላል። አማርኛ ተናጋሪዎች ሳይሆኑ የወቅቱ መሪ ነው ስሟን ሆሳዕና ብለው የቀየረው። ዋቸሞ የሚል ስያሜ የዞን ዋና ከተማ ሆኖ በኢህአዴግ ዘመን ለጥቂት ጊዜ ብቻ ጥቅም ላይ ዋለ እንጂ እንደ ዞን ዋና ከተማ ሆኖ አገልግሎት ላይ ውሎ አያውቅም። የደጋማው ምስራቃዊ ኩሽ የቋንቋ ቤተሰብ የሆነው ሀዲይኛ። የሀድያ ብሔረሰብ አፍ መፍቻ ቋንቋቸው ሲሆን በተጨማሪ ብዙዎቹ ከምባትኛን፣ ኦሮምኛን፣ ስልጥኛን፣ ወላይትኛን አማርኛ በሁለተኛ ቋንቋነት ይናገራሉ። ሀድይኛ ከንግግር ቋንቋነት አልፎ የጽሁፍ ቋንቋ መሆን የጀመረው በ1920ዎቹ ዓለም አቀፍ የእንግሊዝ መጽሐፍ ቅዱስ ማህበር መጽሐፍ ቅዱስን በሀድይኛ ቋንቋ አስተርግሞ ካሳተመበት ወቅት ጀምሮ እንደሆነ መረጃዎች ይጠቁማሉ። ከ1967 እስከ 1968 ዓ ም በነበረው የእድገት በህብረትና የእውቀት ዘመቻ ወቅት የሳባን ፊደላት በመጠቀም ለመሰረተ ትምህርት ማስተማሪያነት መዋል እንደተጀመረ ይነገራል ከ1983 ዓ ም ወዲህ ግን በሀገሪቱ የአንደኛ ደረጃ ትምህርትን በአፍ መፍቻ ቋንቋ ለማስተማር ምቹ እውነታ በመፍጠሩ ከመስከረም 1986 ዓ ም ጀምሮ በሀድይኛ የአንደኛ ደረጃ የመጀመሪያ ሳይክል ከአንድ እስከ አራት ሁሉም የትምህርት አይነቶች በሀድየኛ በላቲን ፊደላት እየተሰጠ ይገኛል። በ2002/2003 ቀጥሎ በሁለተኛ ደረጃ ትምህርት ቤትን ራሱን የቻለ ቋንቋ ሆኖ እስከ ዩኒቨርሲቲ ድረስ እንዲገባ ተደርጓል። በአሁኑ ወቅት የሀዲያ ዞን የስራ ቋንቋ ሀድየኛ ነው። የህዝብ ቁጥሩም በ2010 ዓ ም በተደረገው የህዝብና ቤቶች ቆጠራ ውጤት መሰረት የብሔረሰቡ ህዝብ ብዛት 5 ሚሊዮን 284373 ነው። መልአከ ምድሩም የሀድያ ብሔረሰብ በዋነኝነት በሀድያ ዞን በሚገኙ አስር ወረዳዎች ውስጥ የሚኖር ሲሆን ከዞኑ ውጪ ደግሞ በወላይታ፣ በሲራሮ፣ በአርሲ፣ በባሌ፣ በአጄ፣ በወንጂ፣ በመታራ፣ በስልጤ፣ በቀቤና፣ በማረቆ፣ በአላባ፣ በሲዳማ በየም በሐረሪ በአፋር በኮፈሌና በከንባታ በብዛት እንደሚገኙ ይነገራል። የብሔረሰቡ አባላት በዋነኝነት የሚኖርባቸው አስራ ሁለት ወረዳዎች አራት ከተማ አስተዳደር ሜዳማና ተዳፋትና ወጣ ገባ የመሬት አቀማመጥ ሲኖራቸው የአየር ንብረቱም ደጋ ወይና ደጋና ቆላማ ነው። ታሪክ ሀዲያ ብሔረሰብ በደቡብ ክልል ከሚገኙት ብሔረሰቦች አንዱ ነው። የብሔረሰቡ መጠሪያ ስያሜኑ ያገኘው ከአረብኛ ቋንቋ ነው። ትርጓሜውም ስጦታ ማለት እንደሆነ መረጃዎች ያስረዳሉ። የብሔረሰቡ ዋነኛ መተዳደሪያ እርሻ ሲሆን ከብት እርባታና ንግድ በተጓዳኝ በማከናወን ኑሮ ይመራል። በብሔረሰቡ የበርካታ ከብት ባለቤት መሆን ማህበራዊ ከብሬታ ይሰጥ ስለነበር ከ100 እስከ 1ሺህ ከብት የማስቆጠር ወይም የማስመረቅ ስርዓት ይከናወናል። ይህም አባባል በቋንቋ ኪቤ ወጎኒማ ይባላል። በሀዲያ ብሔረሰብ ውስጥ አስራሰባት ማህበራዊ ቡድኖች ወይም ጎሳዎች ይገኛሉ። እነዚህም ሌሞ፣ ቡቤ፣ ጋሞ፣ ለሞሬ፣ ኡስማኖ፣ ምሮሬ፣ ሞቺሶ ሶሮ፣ ወይም ቦያሞ፣ ሀዴ፣ ሀባሮ፣ ሸካ፣ ቦሻ፣ ሻሼ፣ ኡርሶ፣ ዳዳ፣ በርጋኤ፣ ሀበሎ፣ ሀዱሞ፣ ሀርቦያ፣ ባድጎ፣ ሆጆዬ፣ ዋየቦ፣ ሀንቃላ፣ አገርገሳ፣ ዱግሞ፣ ማስመስ፣ ሳውካ፣ ገንዛ፣ ኤሬራ፣ መሳዋ፣ ባደዋቾ ደዋ ዲጋላ ናቸው። እነዚህ ጎሳዎች የተለያየ ባህላዊ የአስተዳደር እርከኖች እና መሪዎች ያላቸው ሲሆን ይህም ከዝቅተኛ ወደ ከፍተኛው እንደሚከተለው ይገለጻል። ብሊደንት ቤተሰብ ሲሆን በደረጃው መሪ ምእንዲና ይባላል። ብሊደንት ሪስቱ ኦልዲና የጎጥ መሪ ሱሎ ነገድ ሱኡሊዲና የነገድ መሪ ጊቾ ጎማ ጊችዳና የነገድ መሪ ጊራ ብሔረሰብ ግልዲና የብሔረሰቡ መሪ። የሀዲያ ባህላዊ አስተዳዳሪዎች አመራረጥ መመዘኛው ግላዊ ብቃትና የብሔረሰብ ሚዛን ናቸው። በግላዊ ብቃቱ የብሔረሰቡ ባህላዊ እሴቶች ጠንቅቆ የማወቅ አንደበተ ርቱዕነት፣ አስተዋይነት፣ ቀናነት፣ ቸርነት፣ ይቅርባይነት፣ ሀብትና ውዝት ናቸው። በብሔረሰቡ ሁለት አይነት የተለያዩ ቤት አሰራሮች አሉት። የመጀመሪያው ከላይ እስከታች ሳር የሚለብስ ጎጆ ሲሆን ሀጉማኦ ይባላል። ሁለተኛው ግድግዳውና ጣሪያው ተለይቶ ጣሪያው በሳር የሚከድንና ፌንጋሞ በመባል የሚጠራው ነው። በቤት አሰራሩ ሂደት ውስጥ ዋና ተሳታፊዎች ወንዶቹ ሲሆኑ በመርጊቱ ላይ የሚሳተፉት ግን ሴቶች ናቸው። የሀዲያ ብሔረሰብ ከአርባ አምስት በላይ ባህላዊ ምግቦችና የተለያዩ ባህላዊ መጠጦች እንዳሉት ይነገራል። ብሔረሰቡ በየዕለቱ ከሚመገባቸው የዘውትር ምግቦች መካከል ቆጮ፣ ቂጣ፣ ወተት በየቀኑ ይጠጣል እና የወተት ተዋጽኦ፣ ቆሎ፣ ቡና፣ ድንች፣ ቡሎ ለአብነት የሚጠቀሱ ናቸው። ነጭ ሽንኩርት እና ጤና አዳም ከምግብነት በተጨማሪ ለባህላዊ መድኃኒትነት ሲያገለግሉ የኮሶ ዛፍም ለመድኃኒትነት ይጠቀማሉ።